ሀጂ ሬድዋን ሁሴን ይባላሉ በየካ ክፍለ ከተማ የካ ኮተቤ አካባቢ በርካታ አመታት ኖረዋል በአካባቢው የጎርፍ አደጋ በተደጋጋሚ እንደሚከሰትም ይናገራሉ ክረምት በመጣ ቁጥር ቤተሰቦቻቸውን ጨምሮ ቀን በስጋት ሌት እንቅልፍ በማጣት እንደሚያሳልፉም ያስታውሳሉ ይሄ ነገ ተነጎዳ ይወስናል ያን በስጋት ላይ ነበር ሁልጊዜ ይነግነባለን ይሄዳል ይገነባል ይሄዳል በአካባቢው ያለው የጎርፍ ስጋት አሁን ላይ በክፍለ ከተማውና በማህበረሰቡ ብርቱ ትጋት መሰራት ጀምሯል። ይህም የነሀጂ ሁሴንና የአካባቢው ነዋሪዎችን የአመታት ጥያቄ የመለሰው ሆኗል። በአሁኑ ሰዓትም የጎርፍ አደጋ መከላከያና የውሀ መውረጃ ቱቦ እየተሰራ ሲሆን ክረምቱ ከመግባቱ በፊት እንዲጠናቀቅላቸውም ጠይቀዋል። ራንቲ መጣት መጣኛ ጉጪ ነን እንጂ ውስጥ አድገባ እንዱት ይመጣ እንደው አውጠሰን እከመዳ እንዱት ይመጣ እንደው አውጠን የከመን ነው እንጂ ሁም ይሁን እኛ በጣም አደገኛ ቦታ እኮ በጣም አስቸጋሪ ቦታ ከሆነ ያለነው በጣም ደስታ ተሰምቶናል። ይሄ ስለመጣ መቼም ለፍተን ለፍተን ለፍተን ተናግረን ተናግረን አላሰማንም ነው ግን ሲደርስ አላህ አመጣል። ከተቻለ በዚች ፀሐይ በዚች ይሄ ፀሐይ ጭላንጭል እንዳለች መጪውማ ሊጠየቅ አይችልም። ይሞላልና እዚህ ይወጣል። ይሄም እንዳይወጣ ቶሎ ብሎ መጨረስ አለባቸው። ሌሎች በየካ ክፍለ ከተማ የጎርፍ ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎችም አደጋው ከስጋት በላይ ሆኖ ስለመቆየቱ አስታውሰው፣ አሁን ላይ በአካባቢው የተጀመሩ አደጋን የመከላከል ስራዎች ተጠናክረው መቀጠል አለባቸውም ባይ ናቸው። ይሄ ያው በጣም ሀይለኛ የጎርፍ ስጋት ነበረው። ጎርፉ የሚመጣው ከላይ ነው ከላይ ከወዲያ ነው የሚመጣው ጎርፉ ማለት ነው። እና በምክር ቤትም በተገኘው መድረክ እየለፈለፍን የብዙ አመት ጥያቄ ነው። አሁን ይሄ ነገር የተሰራው ማለት ነው። ለምሳሌ ጎርፉ ሲመጣ አኔ ገደርሶ አኔን ወስደኝ ይችላል። ከፍቶች አሉ፣ ተከራዮች አሉ። እነሱን ይነኩብኛል ብለሽ ትሰጋለች ሰውንሽ ና ማለት ነው። እሱ እሱ ነበረ። ግንቡ ከተሰራ በኋላ ረፍ የውሃ ጎርፍ ይወስደናል ብለን ስጋት የነበረን አሁን ከሱ ስጋት ወጥተናል። በየካ ክፍለ ከተማ ለጎርፍ ተጋላጭ ናቸው ተብለው የተለዩ አካባቢዎችን ቀድመን አዘጋጅተናል ያሉት የየካ ክፍለ ከተማ ስራ አስኪያጅ አቶ መርክነ ያዕቆብ አካባቢው ላይ ያለውን የጎርፍ ስጋት በዘላቂነት ለመፍታት እየተሰራ ስለመሆኑም አንስተዋል። የካ ክፍለ ከተማ የጎርፍ ስጋት የሚሆኑ ቦታዎችን ከየካ ክፍለ ከተማ እሳትና ድንገተኛ አደጋ ስራ አመራር ኮሚሽን ጋር በጋራ ሁነን ሁሉም ቦታ ለይተናል። ከተለዩ ቦታዎች በቀላሉ በህዝብ አቅም የሚፈቱትን በህዝብ አቅም ለምሳሌ ቱቦ የጠረጋ የማጸዳት የመክፈትና የተለያዩ ነገሮችን ሰርተናል። ከዛ ባሻገር ደግሞ ማህበረሰቡ ላይ ንቅናቄ ፈጥነን ግንዛቤ ፈጥነን በየሳምንቱ ሁሉም አካባቢን ወጥቶ እንዲያጸዳና ቱቦቹ የቆሻሻ መጣያ እንዳይሆኑ የውሃ መሄጃ እንጂ ቆሻሻ የሚጣልበት አካባቢ እንዳይሆኑ ጭምር ግንዛቤ እየፈጠነን ሁሉም በየወረዳው ይሄን እያካሄደ ነው ያለው።